ዛሬ መጥተዋል። በዛሬው ቪዲዮ በጣም እንደሚዋደዱ ነው የተረዳሁት። በዛሬው ቪዲዮ ብዙዎቻችሁ በክፋት እንዳታዩት፣ ልጆቹ በጣም ነው የሚዋደዱት። ሀይሚ በጣም ነው ብሩኬን የምትወደው፣ ብሩኬም ሀይሚን በጣም ነው የሚወዳት። ነገር ግን ቲክቶክ መንደር ያላችሁ ኢጃዛ ቤተሽ ተዘብዝፈሽ እያንዳንድሽ ስራ መስራት ሲያቅተሽ ስለ ሀይሚና ስለ ብሩኬን ላይብሽን ከፍተሽ ለሀይሚ ህን ያልሰጣት ሰባ ሺህ ሰማንያ ሺህ የታገኝታን የምትገዘው እሷ ብታውቁ ማለት ነው ዩቲውብ ለሀይሚ በወር ቢያንስ አንድ ሚሊዮን ብር ይከፍላታል። ገባችሁ? ምድረ ድንጋይ ራስ ገብታችሁ ማየት ትችላላችሁ፣ ዩቲዩብ ስቱዲዮ። ሶ ሀይሚ በወር አንድ ሚሊዮን ታገኛለች። ገባችሁ አይደለ? ቅናት ምናምን እንዳትሉ፣ ከሱ ምንም ነገር አትጠብቅም። እንደውም እሷ ከፈለገ ትሰጠዋለች፣ ግን ደግሞ ደንቡ አይደለም። ክብር አላት። ሴት ልጅ ለወንድ ልጅ ገንዘብ አንስታ አትሰጥም። ወንድ ልጅ ነው ለሴት ልጅ የሚሰጣትና እንግዲህ እናንተ ባዘዛችሁት መሰረት እዛ ኢጃዛ ቤት ተቀምጣችሁ እች ህፃን ልጅ ላይ ብዙ ነገር እያነሳችሁ ስት ቦጭ ቁን የምትሉ፣ እሷ እንደምታውቁት ህፃን ናት። እነሱ እንዳይለያዩ ብትፈልጉ ኑሮ ለሀይሚ ትመክሩ ነበረ። ነገር ግን እናንተ ብሩኬ እንዲያርጉ እንዲያርጉ እያላችሁ ለእሱ በመወገን የበለጠ እንዲለያዩና እሱን እናገኘዋለን ብላችሁ ከሆነ በጭራሽ አታገኙትም። ምክንያቱም ብሩኬ ሀይሚን በጣም ነው የሚወዳት። ዛሬ ራሱ ይሄው ሁሉ ነገር እያደረገች አልተናደደባትም አልተናደደባትም ሀይሚ ታይ ነው የሚላት። የእውነት ግን አሳዝኖኛል። ቡራ ማለት ነው። ምንም አልተናደደባትም። ሀይሚዬ ደግሞ እናንተን ለእናንተ መልስ መስጠት ትፈልጋለች። በቃ ከብሩኬም ስለተለያየች የሚያስታውሳት ነገር ማየት አትፈልግም። ነገር ግን ደግሞ ሀይሚ ከማንም ምንም እንደማትፈልግ ወንድንም እንደማት ለማመጥ እያሳየቻችሁ ነው። ከገባችሁ ማለት ነው ከገባችሁ ውሰዱት። በቃ እነሱ አሁን ላይ የሚሰዳደቡት በልህ ነው። ፍጼ ደግሞ በጣም ነው ያከበርኩ። ወይኔ ወይኔ ፍጹም በእውነት ትልቅ ሰው እንደው ክበር እንዲወን ወንድሜ ማለት ነው። በቃ ለማንም አላጋደለም። ለሀይሚ ማላለም ለብሩኬም አላለም። በቃ ትክክለኛውን ነገር ነው። በቃ ለሀይሚ ፍጹም መሰከረላት። እናንተ እዚህ ሁናችሁ የምታጨበጭቡ ምድረ አጨብጫቤ አሮጊቶች፣ የቲክቶክ መንደር አሮጊቶች ማለት ነው። ኢጃዛ ቤት ተቀምጠሽ ስለ ቡራ ስለ ሀይሚ ስትቦጭቁ ምትሉ የሀይሚን ስጋ ስትበሉ ምትሉ፣ ወንድ አምላኬ ቆንቆና ሁላ ማለት ነው። እዛ የለም እንዴ ወንድ? ሳውዲ እኮ ሞልቷል ወንድ እኮ ወንድ ሞልቷል። ስለዚህ በዛ ሌላ አቻችሁን ፈልጉ እንጂ ብሩኬ ላይ ወታችሁ ፊት ጣት በሉ እሺ፣ ተግባባን አይደለም። ስለዚህ ልጆቹ ህይወታቸውን ይኑሩበት። አሁን ሀይሚና ብሩኬን እያጣላችኋቸው ያላችሁ እናንተ እዛ ተቀምጣችሁ ላይቭ ከፍታችሁ በምታወሩት ወሬ ልጆቹ እየተጣሉ ነው። የምትወዷቸው ከሆነ ስለ ሀይሚም ስለ ብሩኬም መጥፎ ነገር አታውሩ። እራሳቸው በራሳቸው ጊዜ ይታረቃሉ። አሁን ነገር ያባሳችሁ እናንተ ሰላሳ ሁለት አሮጊ ሴቶች ናቸው። እውነቴ ነው። እዛ ላይቭ ከፍታችሁ ስለሱ ትመልስ ትመልስ ስትሏት እሷ ደግሞ የልጅ ነገር ልጅነት አለባት በቃ አሳየቻችሁ። ከማንም ምንም እንደማትፈልግ እያሳየቻችሁ ነው ማለት ነው እያንዳንዳችሁ። ብሩኬ ደግሞ በቃ ትዕግስት ኑሮት እየታገሳት ነው ያለ። አዎ ያናድዳል፣ ነገር ግን ለእናንተ ብላ ነው ይሄን ነገር። በቃ መሰደብ አትፈልግም። ማንም ሰው አፉን እንዲከፍትባት አትፈልግም። በጣም ተናዳ ነው የመጣችሁ በጣም ማለት ነው። ግን ደግሞ ሀይሚን የመወድሽ እና የማደንቅሽ ነገር ቢኖር በቃ አታለቅሽም በቃ አሁን ሁሉም ሰው ሀይሜ ላይ ነው በቃ። አሁንም እስካሁኑ ሰዓት ድረስ ሀይሜ ላይ ነው እና ሁልሽም ብሩኬ የኔጅክ ና የኔ አንበሳ የኔ ምርጥ እያለሽ ሰታሽ ቃብጭ ነበርሽ። ዛሬ ፍጹም ልክ ልካችሁን ነግሯቸዋል። ፍጹም ልክ ልካችሁን ነግሯቸ እንዲሁ ፍጽ ከበረልኝ ወንድሜ ማለት ነው። ትልቅ ሰው በእውነት በቃ እንደዚህ አይነት ሰው ምን አለ ቢኖር በእውነት ጓደኛ ነው ብሎ ለቡራ አላጋደለ ሀይሜ በቃ ለሀይሜ አላጋደለ በቃ ትክክለኛውን ነገር ነው የነገራችሁ። በተለይ የምታሽቃብጡ ትልልቅ ሰዎች ሀይሚን ምን እናገራታለ? ዛሬ ቺ ባለጌ ምናምን እያላችሁ የምትሰሩ ሰዎች ዛሬ ፍጹም ልክ ልክሽን የነገረሽ እያንዳንድሽ ማለት ነው። አዎ ሀይሚን እንዲህ አይነት ባህሪ የለባትም የለባትም። እልህ ይዟት ነው፣ ተናዳ ነው። እናንተ የምታደርጉት ነገር የምታዩ ነገር ከጎኗ ማንም ሰው የለም። ሁሉም እየወቀሳት ነው፣ ሁሉም እየሰደባት ነው። ስለዚህ በንዴት ሰው የሚያደርገውን ነገር አያውቅም። ገብቷችኋላ? ስለዚህ ዛሬ ወርቁንም ልብሱንም ትመለስ እንዳላችኋት ለእናንተ ምላሽ ነው። ምክንያቱም ላይቭ ላይ ተዘብዝፋችሁ የእሷን ስም እያነሳችሁ ስትቦጭቁ የእሷን ስጋ ስትበሉ ስለምትውሉ ማለት ነው ለዚች ህጻልጅ እናንተ እዛ ላይቭ ቁጭ ብላችሁ ስታወሩ፣ እንደው አይደብራችሁ? እንደው አይሰቀጥጣችሁም? እንደው የእውነት ነው ምላችሁ? እንደው ልጃችሁ የምትሆን ልጅ እንደው እንደዚህ ማውራት። ብዙዎቻችሁ እኔ ዩቱብም ሆነ ቲክቶክም ሳያችሁ በ በጣም ነው እየተቃወማችኋት ያላችሁት፣ ሀይሚን ማለት ነውና እናንተ ለፍልፉ ጨጓራችሁ ይላጥ፣ በቃ ጨጓራችሁን የበለጠ ላጥ ግሽጥ ነው ምታደርግላችሁ። ገባችሁ? እንዴት ናቸው የኔ ማሮች የኔ ውዶች የኔ ፍቅሮች? አምስት ደቂቃ ተኩል አወራው። አይ በጣም ያሳዝናል። ሰላምታ ሳላቀርብላችሁ እ። ሰላምታ አላቀረብኩላችሁም። ምክንያቱም ዛሬ ቪዲዮ በቃ ሀይሚ በጣም እንደተናደደች ነው ያየሁት ማለት ነው። በጣም ተናዳለች። በቃ ነገሮች እኮ ሲበዙ ትሰበራላችሁ፣ ትሰጣ ከዚህም በላይ ሲበዛ ማልቀስ ልትጀምር ትችላለች፣ በእርግጠኛ ነኝ ግን አታለቅስም፣ እርግጠኛ ነኝ አታለቅሽም። የኔ ቸኮላታ የኔ እንዴ ለዚች ጻልጅ ግን የሁሉ ሰው መነሳቱ ወይዴ በጣም ነው የሚገርመው። በእውነት እና የኔ ማሮች ስለምታበረታቱኝ ደግሞ በጣም ነው ማመሰግነው። ሶ ዛሬ ሀይሚና ብሩኬ መጥተዋል። እንደውም አንድ ላይ ይመጣሉ ብዬ አልጠበቅኩም ነበረ ቡራ በቃ ብሩክ፣ አሁን ላይ ምንም ማለት አልችልም። ስለ ብሩክ አሁን ምንም አላለም። በቃ ስጦት ሆኖ ውሰድ። ሀይሚ እየተነጫነጨችበት ነው። የምትነጫነጨው ደግሞ እናንተ ቲክቶክ ላይ ሆናችሁ በምትናገሯት ነገር። እስኪ እንደው እነሱ አንድ እንዲሆኑ ከፈለጋችሁ እስኪ እንደው ጥሩ ነገር አውሩ። እስኪ እናንተ እስኪ ጥሩ ነገር አውሩ። እስኪ ሀይሚን መምከር ለመምከር ሞክሩ። ከምትሳደቡ እች ባለጌ ችጋጠወጥ የአብረሽት ሆና ገንዘብ አምላኪናት፣ ገንዘብ ይወዳሉ ምናምን ይህ ሁሉ አስተያየት ከምትጽፉ መኩራት እኮ ልጅቷ ትመለስ ነበር። ይሄ ሁሉ ልክ አይኖርባትም ነበር እና በጣም ስለተናደደች ስላናደዳችኋት፣ ብዙ ዩቲዩበሮችም ሀይሚን እጥብ እያረጓት ነው። ሀይሚ አጥፍታለች ሀይሚ አጥፍታለች እያሉ እየወጨ ቋት ስለሆነ በቃ ለሱ መልስ ለመስጠት ነው እንግዲህ ለቡራ ስጦታዋን ሽክክፍ አድርጋ መልሳ ያለች ከካሜራ ጀርባ ነበር የፈለገችው። ነገር ግን ካሜራ ደቅ ነው ስለጠብቋት እንግዲህ በካሜራ ስጦታ። አሁንም ቢሆን ልትንጫጩ ትችላላችሁ። ሀይሚ ትክክል ናት። ምክንያቱም ወንድን ለመነችው እንዲህ ያደረገላት መባል አትፈልግም እንዴ? ማንም መባል አይፈልግም። እያንዳንድሽ ማለት ነው፣ እራሳችሁ እየሰራችሁ ገንዘብ እያገኛችሁ፣ ነገር ግን ጥገኛ ናችሁ። ሰው ሰጥቷችሁ፣ ሰው ረድቷችሁ እንድትባሉ አሁን አንዳንዴ መደብ ቆሞች አላችሁ ዩቲዩበሮችን ብትሆኑ እኛ እንደዚህ አድርገን የመጣሽበትን ረሳሽ እንዲያድርገን እዚህ አድርሰንሽ፣ በፊት እኮ እንዲነበርሽ አሁን ደግሞ እንዲሆነሽ ምናምን እያላችሁ በበፊት ቪዲዮ ስታሸማቅቋት ልታሸማቅቋት የምትሞክሩ ሰዎች አላችሁ። አረ በጣም ትገርማላችሁ። እኛ ራሳችን ሁላችንም በፊት እንዴት እንደነበርን እኮ እናቃታለን። ምን ነው መቀየር እኮ ታዲያ ጉብዝና ነው የሚያስደንቅ ነገር እንጂ የሚያሰድብ አይደለም። ተቀይሮ መገኘት እኮ ከእናንተ ተሽሎ ከበፊት በፊት ያላችሁበት ላይ ያላችሁ አላችሁ አይደል እንደ ዛውሪ ሳትንቀሳቀሱ። እሷ እኮ ተቀይራ ጎበዝ ሆን አሳየቻችሁ። እሱ አሁን ምንድን ነው የሚያናድዳችሁ? እኛ አስቀይረንሽ እኛ ላይ እንዲታያለሽ ምናምን። ደግሞ ሀይሚ ሁሉንም አይደለም የተሳደበችው አልተሳደበችም ሲጀመር። ለሁሉም አይደለም መልስ የሰጠች እዛ ገስትር ሆኖ እሷን ለሚሰድቧት እንጂ ለምንወዳት ለሚወዷት ሰዎች ለምትወዱኝ፣ እወዳችኋለሁ አከብራችኋለሁ። ሆነ ለምጠሏት ግን እናንተ ምትሰድቡት ስድብ ነው እንዴ? እናንተ እንደውም በስነ ስርዓት ነው የመለሰችላችሁ። ፎቷን እንዴት አቀናብራችሁ እንደምትዘቀዝቋት ያን ያን ነገር እረሳችሁት እንዴ? ያ ሁሉ እያለ እኮ ሀይሚ እኮ ጸጥ ብላ ነው ያለችው እን ምንም አላለችም እኮ እሷ። ለምን እዛው በፊቱ ላይ ለምን እያከከች አልተቀመጠችም? ሲጀመር ሀይሚ መጀመሪያም ስትመጣ ምርጥዬ ናት፣ ቋንስዬ ናት፣ ደስ ትል ነበር በፊት። ገና አብሬ ሲያመጣት ራሱ ፍቅርዬ ና እንትና ማናት ሀይሚዬ ገና በፊት በፊት ሙጢጢም ሙጢጢ እያሉ ነው ሄሉ ሆነው የመጡት ማለት ነው። ወደ ኢትዮ ማርክ ሄሉን ሲያመጣት ከለምለም ቤት ፍራንክ አድርጎ ምናምን ያኔ ሄሉ ራሱ ያኔ ራሱ በጣም ነበር የምታምረው። በቃ ቆንጅዬ ነበረ ሄለን ራሱ። ካይም እንደዛው በጣም ነበር የምታምረው። ፍቅር እዬም በቃ በፊት ራሱ በጣም ነው የሚያምሩት። የምር በጣም ነበር የሚያምሩት። እና የመጣሽበትን ራሳሽ ምናምን ማንም አይረሳም አረሳችም። ሲቀጥል ደግሞ ተቀይረው ማሳየት ጉብዝና ነው ጉብዝና ነው። እንኳን ከበፊቱ ላይ ቦታ ላይ አላገኛችኋት፣ እዛ ላይ አግኝታችኋት ቢሆን እሺ ልትወቅሷት ትችላላችሁ። ግን ለምን ተቀየርሽ ብላችሁ አትናደዱ። መቀየር መብቷ ነው። አማ የለበስኩትን አለብስም በቃ መብቷ ነው። እንደፈለገች መሆን መብቷ ነው። ጋይስ እንደፈለገች መሆን መብቷ ነው። ግን ብሩኬን በቃ አታሳዝኙ። የኔ ቸኮሌት አንቺ ለእነዚህ አሮጌት መልስ ሰጣለሁ። ስቲ ቡራ እያዘነብሽ ነው ሽ ማሪ እና ብሩኬ ያኔ ንቀት እያሳያት ነው። እሷ ላይ የሆነ ንቀት እያሳየ ነው ብሩኬን ቢሆን ማለት ነው። ይህን የሆነው ደግሞ እናንተ ገስት ላይ ሆናችሁ ጉራ ጀግና ብራ ሁላችሁም ብሩኬን እየደገፋችሁ ወደ እሱ ስላጋድላችሁ ውሸት ሲደጋገም እውነት ይመስላል ይባላል አይደለን? እናንተ የምትሉት ትክክል ይመስለው እና ብሩኬ በቃ የሆነ የሆነ ብቻ ሀይሚን ናቅ የሆነ እንደ ንቀት ነገር እየታየበት ይገኛል። ዞሮ ዞሮ ነገ ለሚታረቁት ነገር እናንተ እንደዚህ ያላችሁ ነገር አታጋግሉ። ግን በጣም ነው የሚዋደዱት። የእውነት በጣም ነው ሀይሚ የምትወደው በፈጣሪ ስም። የኔ ውድ ሁሉን ነገር ተይው በቃ ሁሉን ነገር ተይው፣ ቅርታ አድርጊለት እና ና አብራችሁ ቀጥሉ በቃ ትለያዩ። እንደዚህ እየተወደዳችሁ ግን መለየት አይከብድ አይከብድም ወይ? የምር በጣም ነው የሚከብደው። ሲቀጥል ደግሞ ፍጼ ወይኔ ፍጹም በጣም ነው ያከበርኩ። የእውነት በቃ ጓደዬ ነው ብሎ አላጋድል ምናል አለ በቃ ትክክለኛ ነገር ነው ያወራው። የምር ነው ምል እንደው ፍጼ ያከባር ልኝ ወንድሜ፣ እንደው ደግን ያደረግክ እነዚህን በጎቹን ለክልካቸው እንነገርካቸው። ና ሀይሚዬ፣ እኔ ውድ በቃ ይዙሽ አትናደጅ፣ አትበሳጭ። እነዚህን በጎች ንቀሽ ታያቸው። ንቀሽ ታያቸው። ምንድን ነው ለነዚህ አሮጊት ደግሞ መልስ ሰጫለሽ እንዴ? ምን አባታቸው እዛ አፋቸውን ይክፈቱ። አንቺን እኮ ቢወልዱሽ ራሱ ያደርሱሽ አልሶ። እነሱ አሮጊቶች ናቸው በቃ እዛው ይግማሙ። ታያቸው